ደግሞ በቅርቡ እንዴት አድርጌ እንደማጠፋው በደንብ ታያለሽ። አይ እንግዲህ አትነታረቂብኝ፣ አረቅብኝ። አንቺ ለቅሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። ነገር እኮ ልክ አለው። እስከ መቼ ነው ራስን የምሸውደው? እኔ በቃ ይደክሞኛል። እኔ ነው እንደዚህ የምትናገሪኝ? ለስሙ ሚስት ነኝ ለእኔ ግን አጋች ካለምንም በደሌ የተሰጠኸኝ ቅጣቴ ነህ። ሰማዩን እንኳን እንደ ላይ ትከለክለኛለህ። ቆይ ቆይ ቆይ፣ እኔ ያልገባኝ ነገርም ምን በሞት ፈልገሽ ነው እንደዚህ የተናገርሽ? መሞት ከፈለኩ እኮ ቆየሁ። በደንብ ስሚ፣ ከኔ ውጪ ለመኖር ባሰብሽ ቁጥር ከፊትሽ የሚጠብቅሽ ሞት ነው። ከዚህ ህይወት አስር ጊዜ ሞት ይሻለኛል። አንተ ደግሞ በህይወቱ ደስተኛ ሆነ አታውቅም፣ መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። ምሳሌ ሊያሳክማት ብሩኬ ከሀገር ወጣ። ማህሌትም እንግዲህ በሰማችሁ ነገር ራሷን ስታ ከመሬት ላይ ራሷን ከሰከሰችው። በጣም ይገርማል። የጠበቀችው ሌላ፣ የሆነባት ሌላ። ተበላች ማህሌት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ክፍል ሀምሳ ዘጠኝ ምሳሌ ተለቀቀ። ወደ ክፍል ሀምሳ ስምንት ስንገባ እንግዲህ ብሩክ ማን ነው ሞገስ ይዟቸው እየሄደ ነበረ ማህሌትንና ኤፍራታን፣ ብሩኬ ሳይሳፈር ከኤሪፖርት አሳስረዋለሁ በማለት እየጠነሰሰችውን ተንኮለኛነት ይሄን በማገኘት ከራሷ በር ቁሞ እንግዲህ ናይቶሎ ግቢ ሪያድ ነኝ ቶሎ ወደ ቦሌ በማለት ነበረ። እራሱን ቀይሮ ማክሱን ለባብሶ ጃኬቱን ቀያይሮ ሌላ ሰው ሆኖ ይዟቸው የመጣው። ዋው! የጓደኝነት ጥግ ማለት በሞገስ የብሩኬ ጓደኝነት ተገልጿል ማለት ነው። በጣም ደስ የሚል ማለት ነው። እውነት እንደሱ አይነት ጓደኛ ይስጣችሁ ማለት ነው። እሱ አሁን ላይ እንግዲህ ብሩክ ይዟቸው እይሄ ማን ነው ሞገስ ይዟቸው እየሄደው ወደ ቦሌ ብለው መንገዱን በመቀየስ ባፋጣኝ ነው እያለ ድምፁን በመቀየር ነበረ እንግዲህ ይዟቸው ቶሎ ቶሎ ንዳው ጆሮህ አይሰማም አረባክ እያለ ወይኔ ጉዴ! እኔ ዝፓርት ላይ እኮ ነኝ። እንጃ የእውነት ያየኋን ነው የሚመስለኝ። ጆሮ አይሰማም እንዴ? አይ ባቋራጭ ነው እያችሁ የሚሄደው እያለ ነበረ ሞገ መንገዱን አቋርጠን ነው ይያችሁ የሚሄደው እያለ እንትን ሲል እኔ ግን ልቤ እየፈራ ነው እያለች ነበረ ብልጧ። ኤፍራታ ማለት ነው። ኤፍራታ ሁሌም የምታወራውን ጎሬ እንትን ብትል ንብረት ደግሞ ትፈልጋለች። በዚህ የተነሳ እንግዲህ እንብክ ስትል እንትን አበሮ እንትን ሲያበቃ እሱ ራሱን ማንነቱን ጸጉሩንም ግልጥ ሲያረግ ማነው እያለች ነበር። ሞገስ እኮ ነው እያለቻት ነበር። በዚህ የተነሳ እንግዲህ ኤፍራታ ይህን ስትላት እባክን ጥሩ ሰው መስላ የምንለምን መሰላት ማለት ነው በዚህም የተነሳ እንዲህ እንዳቃጠላቸውኝ እያለ እየሳቀባቸው ነበረ። የዚህ ጊዜ ማህሌት ቁጭ ብድግ ብትል ብትናደድ፣ ኡሪ ብትል እሪ ብዬ ፖሊስ እጠራለሁ ብትል መጀመሪያ እዛው መኪና ውስጥ እንደቆለፈ እጁን ብጎትተው ከኋላ ትከሻውን ብይስ እሱ እየሳቀ ጨጓራቸውን ቅ ጥል አደረጋት። በዚህ የተነሳ ማህሌት እብዳለች። እሱም ወደ ማነች ዳጣ ጋር በመደወል ዳጣን እንደውሎ ስለ ብሩኬ ኢንፎርሜሽን እየነግራታ እዚ ትነግረዋለች። አይ ቆየ እኮ ፕሌን እስካሁን እኮ ወጥቷል። ከግቢው አርፍዶ ነበረ በሚላ ጊዜ በጣም ደስ ይላል። እነ ማህሌትስ በሚጮሆ ጊዜ ከኔ ጋር ናት እያለች ነበር፣ እንዴት እያለች ነበር። እሷም ና በይ በኋላ አወራሻለሁ በማለት እሷን ቶሎ ይዘጋና በብሩን ይከፍትላታል። እሱ እንግዲህ እንዲያለሽ ቻው ቻው፣ በርር ያለው ብሎሻል ብሩክ ብሎ ይነግራታል። እዚ ጊዜ እንግዲህ ማለት ወደ መሬት ወደ ሰማይ ብትፈጠፈጥ እዚጋ ሞገስ እየሳቀ እንግዲህ መኪናውን እከሰክሳለሁ ብላ ከበሩ ከፍታለት ትወጣ፣ እዛው በሩ ላይ ጥሏት እንትኑን ይዛ ድንጋይ ይዛል መኪናውን ልትል ብትወረውርም በይቻው በይቸው ብሏት ትቷቸው ይሄዳል። እንግዲህ ኤፍራታ እጇን ይዛ ኦረ እያለች ማነች ማሌት ሰው እንደሞተባት መሬቱን ብድ መሬቱን ብደ በድል ሰማዩን ብታይ ወይኔ ጉዴ ብትል ተቃጠል፣ ጨጓሯ ተላጠ። ከላይ ሆና ኤፍራታት ታገላታለች። ከዛም ታነሳታለች። ወይኔ እኔ ማለት እንዴት ተበላው እንዴት ተበላው እያለች ድሮም የማን ነው የዝናን እንትን ይዛ ወሬ ይዛ እንግዲህ ይዝናን ቀንተን እያለ ነበረ በዚህ የተነሳታት እንትንትላለች። ወደ ቅድስቴና ዳጣ ደግሞ ስንመጣ እንግድህ አንድ ላይ ሆነው እየጨፈሩ የደስደሳቸውን ድና ተመጣለች አደል ደስ ይላል አደል እያሉ ሁለታቸው በቃ አስክታቸውን እያስነኮት ቤቱም ማለት ነው ይሄንተን አስከታና የማነች የቅድስቴና የዳጣ ጭፈራ ማለት ነው። እየጨፈሩ በቃ ቤቱን በአንድ እግር ነዱት። በዚህ የተነሳ እንግዲህ ምሳሌ ማነች ዳጣና ቅድስቴ እየተወያዩ ነበር እና በዚህ የተነሳ እንግዲህ ሁለታቸው እኔ አንድ ደስ የሚለኝ ነገር በቃ ደስታዬ አለሜ ምሳሌ ድና ከመጣች በቃ ሁሌም ደስተኛ ነኝ በማለት እንደወለደቻቱና የምት ከባከባት ሰራተኛዋ ማነች ቅድስቴ እንደዛ እንትን ትላለች። በዚህ የተነሳ እንግዲህ ሁለታቸውን ቁጭ ብለው እያወሩ ነበረ። እኔስ ግን እሷ ማወተ ትድና ስትመጣ እኔም ደስተኛ ነኝ። እኔ ግን አንድ የሚቀረኝ ነገር አለ እያለች ሁሌም እናቷን የምታስታውሰው ዳጣ ምንድን ነው አንቺ ትላት፣ እናቴ ናታ ስትላት፣ እንዴት እናት እናቴን ባገኝ ይሄ ነው የሚያስደስተኝ። እያለችም እሷም ትነግራታለይ በማልቀስም በመተከዝም ሆና በዚህም የተነሳ እንገደ ቅድማ ነች አይሶ ሽያሌ ታዝናናት፣ አለች በስሜት ተነሳ እንግዲ፣ ለምን ግን አንቺ አታገቢም እንደዚህ አትም እያለቻት ነበረ። እና አንችም ማንን እንትላን ሞገስ እንትላታለች? ሞገስ እንዴት ነው እንትን ምለው አንቺ አግቢው እያለቻን ነበር። ሞገስ እኔ ሳይው እንደውም ዘመዴ ወንድሜ እንደዛ ነው አርጌ የማየ ወንድሜስ ቢሆን እያለ ነበር። እንዴ ወንድምሽ እንዴት ሊሆን ይችላል እያለች ነበር እሷም በዚህ የተነሳ አይ እንደው ዝም ብዬ እኔ ወንድሜስ ምንስ ሲኖረኝ እንዴት አውቃለሁ ይመስ እያለች እያወራቻት ነበረና እሷም ይሄን እያለች እያረጋጋቻት ነበረ። በዚህ የተነሳ እንግዲህ ቅድስት እያረጋጋቻት በቃ አሁን ወደ ቤት ልንሄድና ደሞ ውጭ እንዳታድሪ በማለት ሂጂ፣ ሊሄድ ሞገስ ጋ እያለች ነበረ እንግዲህ እሷም ወደ ሞገስ ጋ ታቀናለች ማለት ነው። ይኸው እመጣለሁ በማለት ይሄንኑ ትላታለች። እንግዲህ ይህም ብላት ወጥታ እንዳታድሬ በማለት በቃ ሞገስን ማመጣዋለው ምሳስሪ ብላት ትሄዳለች። ወደ እንትና ስንሄድ እንግዲህ ሁል ጊዜ በራሷ የማትተማመን አሁንም ማህሌት ማለት ነው። ማህሌት ወደ ዝና ትሄድና እኔ ሁሉንም ነገር አመቻችሁልሽ፣ ሁሉንም ነገር አደረኩልሽ እያለ የራሱን ነጻነት አድርጎ እሷ ላይ ይወርድባታል፣ ይሰድባታል ማለት ነው። ከዝና ጋር ትሆንና እኔ ሁሉንም ነገር አመቻቸሁልሽ ሁሉንም ነገር አስጻፍኩልሽ እየራስሽ ጉዳይ ነው ሲላት፣ እኔማ አዎ አድርገህልኛል፣ ግን ኤፍራታ ናት በማለት ነበረ እያለች ያለች። በኤፍራታ ታማኝ ጥፋትሽን ራስሽ መኝ እያለ ነበር እሱ ልከነህ እያለኝ ስለዚህ አሁን ብሩክ አሸንፎሻል እነ ብሩክ እያላት ነበር። ምን አሸንፎሻል ብቻ አሸንፈውናል በል እንጂ ትለዋለች። በዚህ ጊዜ ይናደዳል፣ ምክንያቱም እሱ በጉራም ሆነ በምንም ያለበት ነገር ነው እና ዝና እንደዚህ አትበይ አንቺ አትጃጃይ እያለ ይላታል። እኔ ምን ብሎ ነው የሚያሸንፉኝ? እኔን ለእኔ ሁሉንም ታዩ የሞገስንም አንቺ አንድ ሜንሽን ነው የምሰጥሽ ብያላት ነበር። እሱ አሁን እያለቀሰኝ ነበረ ግን ኤፍራት አብልጧ፣ ይሄ ሰውዬ ግን እኔ እንደው እንትንስ ቢልሽ እያለቻት ነበረ። በዚህ የተነሳ እንግዲህ ማን ነው ስሙ ዝና ይሄን ብሏት እንግዲህ ሞገስን እንግዳይለውም እያለ የነበረ እኔ እሱንማ አብሬ ገዳይ እንትን ብዬ አስገድለዋለሁ እያለች መቼም ሰው ከመግደል እንትና አይልም። ስለዚህ ሽንፈቱ እንትና ነበር አብሮት የሚኖረው ስለዚህ እሱም መግደል አለብን በማለት ይመካከራሉ። በዚህ የተነሳ እንግዲህ ማነች ማህሌት ይሄን ሜንሽን ተቀብላ ወደ ቤት ሄዳለች። ወደ ይፍራታ ጋር ሄዳ ይፍራታንም ይሄንኑ ነው ትላታለች። እና ሰው አሁንም ልንገልም፣ ሞገስ ልታስገድ፣ ምን ልናስገለ፣ ልንገልበይ በመሰረቱ ነው ወሬውን እንጂ የሚያደርገው። ለኔ ተይ ሁሉንም ብሎኛል፣ ዝናዬ እያለች ነው እንግዲህ ዝና ሁሉንም ነገር ተውት እያለ እነሷን እንትን ይጫወትባታል። በዚህም የተነሳ እንግዲህ በቀደሙን ልጅ ቀጥራለች። በዚህ የተነሳ ዳጣም ከሞገስ ዳጣም ከሞገስ ጋር በመሄድ ታገኘዋለች። ከቦታው እሱን ይዛ እየመጣይ ሳለ እንግዲህ ወደ ናን ሄድ ብላ ወደ ብሩክ ቤት ይዘው እየመጡ ነበረ። ምሳ አጋብሳ እሱን እያበላን እየበሉን እና እየመጡ ሳለ በምንገድ ላይ ያ ገዳዩ የባለፈው ሰውዬ እየተከታተለ ነበር። የባለፈዋ ልጅ አብረዋለች፣ የሆነ ሴት ልጅ እንደዚያ እሷም አለች። ስትለየው ተከታተለው እኔ ሲደወልልኝ ነው እኔ ሜንሽኑን አልሰጥም። ያ ሁሉ ብሬ ተቀበልከው እኮ ልስሰራ ነው እያለች ትጮህበት አለች። ሲደውልላል በቃ ዝሮ ዝሮ አስታውቀኝ፣ እኔ ደውዬ ሲመ ሲነግረኝ እመልስልሃለሁ፣ ይደውሉልሃል እያለችው ነበር። እሱም ተከትሎ እንግዲህ የሚሄድበት ወደ ብሩክ ቤት ገብተዋል እያላት ነበር። እና እንግዲህ እሷም ቆይ ሲደውሉልኝ እነግርሃለሁ ዝና፣ ሲደውል እያለኝ ነበር። ይሄንን ተቀብላ ሄደችው ወደ ዝናና፣ ማን ነው ዝናና ሉሊት ስንሄድ ሉሊት እንግዲህ ሰማዩን እያየች ከፎቁ ላይ ከበረንዳ ቆማ እያየች ነበረ። በረንዳ ላይ ቆማ ሲያገኛት የዚህ ጊዜ ምን ትሰሪያለሽ? እያለ እያጨናነቃት ነበረ። እኔ ታውቂያለሽ ስልኬን ቀማኸኝ፣ ነጻነቴን፣ ሁሉን ነገር አሳጥተኸኛል። ተጨንቄ ተጭ ነው የምኖረው እያለችው ነበር። የዚህ ጊዜ እወድሃለሁ በይ እያላት ነበረ እንደ ባለፈው ጊዜ። እሷ ግን አሁን ላይ ሞትንም እግደለኝ እያለችው ስለነበረ ሞትንም አልፈራቸው እንደውም እውነቱን ንገረኝ ካልክ አልወድህም፣ አላፈቅርህም ባሪያ ሁኜ ነው እየኖርክ ያለው። ስለዚህ እኔ ከማልወድህ ከማላፈቅር ጋ ነው ይሄንን። አልሰማህም፣ አልሰማህም ድገሚው እያለ እውነቱን ትነግርህ ይሄን ትደግምለት ተደግምለታለች። በዚህ የተነሳ እንግዲህ እሷን በጥፊ በማለት ይሄ ይመታትና ይናደዳል። እኔን ዝና ነው እንደዛ አይነት መልስ የምመልሽልኝ? አሁንም ሞገስን እያሰብሽ ነው። ይሄንን እያላት እያለ አሁ አልወደህምም እኔን ብለው ስታበቃ እንግዲህ በጥፊ ይመታታል። በዚህ የተነሳ እንግዲህ ሰማዩን እንኳን እየከለከልከኝ አስረህ ያስቀመጥከኝ ስትለው ነበር። በዚህ የተነሳ እንግዲህ ይዞ ይደባደባል ግርግዳውን በዚህ የተነሳ እንግዲህ ግርግዳውን ይዞ በሚደባደብ ሰዓት በቃ ይህንን ነገር እያደረገ ሳለ እሷም እንግዲህ እግሯን ወደ ታች ለማውረድ እሱ እንደዚህ ሲል እራሷን ከፎቅ ለመወርወር እግሯን ለቃው ነበረ። ትወድቃለች ወይስ ይህ ይዛታል የሚለው ነገር በቀጣይ ክፍል እናየዋለን። ይዛታል ብለን እናስባለን። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።